በመሐል ወሎ ሰፈር 20ሺ ካሬ ላይ ያረፉ ኮምፓውንድ የመኖሪያ መንደሮች ተገኝተዋል። ሰላም እንዴት ናችሁ? ይህ ፕሪሚየም ፕሮፐርቲስ ለእናንተው በመሃል ከተማ በዋጋ ተመጣጣኝ እንዲሁም በማስረከቢያ ጊዜ ላይ ወደፊትና ወደ ኋላ የማይሉትን ትክክለኛ የቤቶችን መረጃ የምታገኙበት ቻናል ነው። ይህ ዛሬ ደግሞ ይዤላችሁ የመጣሁላችሁ የጊዮን ሆምስ ሪል እስቴት ለ50 ዓመታት ከደንበኞቹ ጋር ከጊዮን ጋዝ ወይም ከጊዮን በረኪና እንዲሁም ከምስራቅ ፉድ ኮምፕሌክስ ድርጅቱ ጋር ለ50 ዓመታት የዘለቀ ድርጅት፣ አሁን ደግሞ በመሐል ወሎ ሰፈር ላይ ሀያ ሺ ካሬ ላይ ያረፉ ኮምፓውንድ አፓርትመንቶችን ይዞላችሁ መጥቷል። እኒህ ሃያ ሺ ካሬ ላይ ያረፉ ኮምፓውንድ አፓርትመንቶች አሁን 95% የተጠናቀቁ እንዲሁም የተናጠል ካርታ የወጣላቸው ጂ ፕላስ 11 አፓርትመንቶች ባለ ሁለት እና ባለ ሶስት መኝታ ክፍሎችን አቅርቦላችኋል። ከዚህ በተጨማሪ ብሎክ 3 85% የተጠናቀቀ ብሎክ 4 45% ላይ የደረሰ እንዲሁም ብሎክ 5 ዲሞሊሽንግ ወይም ሳይት ክሊሪንግ ላይ ያለ ሳይት አሁን ለእናንተ ብሎላችኋል። እኒህ ቤቶች ከባለ አንድ እስከ ባለ አራት ይገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን።